ያ ሼክ ተይሚያ ዓለም የሚያውቃቸው ናቸው። የሞቱ ቀን ላይ ቻይና ላይ ሶላተል ጋይብ ተሰግዶባቸዋል ተብሏል። እሳቸው ያሉት ሶሪያ አካባቢን። ነገር ግን ያኔው እንኳን ሚዲያ ባልነበረበት ወቅት ላይ ሲሞቱ ለሳቸው ቻይና ላይ ሰዎች ሶላተል ጀናዛ ወይም ጋይብን ሰግደዋል። ቤተኛውም የዕውቀት ዘርፍ ዙሪያ ሲያወሩ ይህ ሰው ከዚህ የዕውቀት ዘርፍ ውጭ ሌላ አያውቅም እድሜውን የጨረሰው በዚህ የዕውቀት ዘርፍ ነው፣ ሁሉ ይባል ነው። ፍቅህ ሲያወሩ ከፍቅህ ውጭ ሌላ ነገር የማያውቁ ይመስላል። ሐዲስ ሲያወሩ ከሐዲስ ውጭ ሌላ ነገር የማያውቁ ይመስላል። በዚሁ ተደንቀው ሰዎች ሐዲሱን ላ ያዕለሙ ኢብኑ ተይሚየ ፈለይሰ ቢሐዲስ በላል፣ ኢብኑ ተይሚያ የማያውቁት ሐዲስ ሐዲስ አይባልም በላል ማንኛውም ኸይር ፈላጊ ኸይረኛ ለኸይር ተንቀሳቃሽ ጠላት ያጣ መቀኛ ያጣ ትችት፣ ለማንም አይቀር። ሰዎች በአላህ ዙሪያ ተናግረዋል፣ በነቢ ዙሪያ ተናግረዋል። ቀደምት ኢማሞች ስማቸው ጠፍተዋል። አቡ ሐኒፋ ተገርፈዋል፣ ኢማም አሕመድ ተገርፈዋል፣ ኢማም ማሊክ ተገርፈዋል። ሱብሓነ ላህ የሚያፈሩ ዛፎች ምት ይበዘባቸዋል ይባል ፍሬ ያላቸው ዛፎች ምት ይበዘባቸዋል። ሰዎች ፍሬውን ሲፈልጉ የምቱ ነው ፍሬ የሚያወርዱትና ማንኛውም ሰው ኸይር ላይ ከጎላ ከሰራ፣ የሰውም የጂኒም ሸይጣኖች እዛ ላይ ይረባረባሉ ሊጥሉት ፈልገው ማለት ከዚህ በፊት ሚድያ ላይ ብዙ ትችቶች ተሰንዝረዋል። አልፎ ተርፎ ሁሉ ቤተኛው መልኩ እሳቸውን መጣል አልሆን ሲላቸው ተመሳጥረው ሸረኞች፣ ተንኮለኞች የኸይር ጠላቶች በቤታቸው ላይ መሳሪያ ብር አስገብተው ደብቀው ለሀገሩ መሪ ሄደው ኢብኑ ተይሚያ ከጎረቤት ካፍር ሀገር መንግስታት ጋር ተባብሮ ሀገር ሊያወድም ነው፣ ከነሱ ጋር ግንኙነት አለው፣ ካላመንከን ቤቱ ላይ ያለውን የብርና የመሳሪያ ማት ሄደህ ብለው ለባለስልጣናት ውሸት ተናገረዋል።